እስቲ ቆይ! አንተ ልክስክስ! ቆይ! እኔ ላይ ሴት የሚደረግብኝ ሰው ነኝ። ለነገሩ ይበለኝ፣ የና ሆኑን ፍቅር መግፋቴ ነው እንደዚህ አይነት ዋጋ እያስከፈለኝ ያለው። እንግዲህ ቅርታ ሳደርግ እንደዚህ ነው። ይመቻል። ይውል። በጣም ማፈቅርሽ። ይሄ ነገር ዛሬ ነው እንዴ ያለሽ? ቆይ ለምን አትነግሪኝም? ምን ሆነሻል? ችግር አለ እንዴ? ምንም አልሆንኩም። እንደምውም ካንተ ጋር ሲሆን በጣም ደህና ነኝ። እኔ ግን ደና አይደለሁም። አባቴ ያቺ ልጅ በግድ ካላስተዋወኩ እያሌ ነው። ያቺ ልጅ ማን ደሞ? ያቺ ልጅ እንደፈራሁት። ሰክረሽ አረፍሽው። አው እራሷ ነች ውዴ። ደና ነሽ? የሆነ የዘለለች እንጋ ምን አለ ለማ አው። ስልኩን የተቀያየረች ልጅ ራሷ። ደና ቀኑን አርፊው ብዬሽ ነበር። አሁን የዛችን ልጅ ስም ጠርተሽ እንደገና ምሽቴን ልታበላሹ ነው አይ ገርምም፣ ራሷ ነች ትዝ አለች። ምንድነው አሰሪ እሷ ናት የምትይው? አይ ዝም ብዬ ነው። ጠጣ ይጨመራ አይደል? እህ ዝም ብሎ ማበዳለ እንዴ? በቤት ውስጥ አብርሽም ጥለሽኝ እንዳታምጪኝ። መቼም አባዬ ጨርቄን አስጦ ላይ ያሳብደኝ ደርሷል። አስተዋውቀኝ፣ አባትም በፍጥነት አስተዋውቀኝ። እሳቸው እንደሚፈልጉት አይነት ልጅ ሆነላቸዋለሁ። እባክህ እስኪ እሱ ነገር ትይው ደሞሊስ ስለ አባዬ ስታውሪ ቀዝቀዝ እያለሽ እሱ እዚህ ባይኖርም መንፈሱ ይኖር ይችላል። አምጤና ይስጥልኝ። ወደ ቻናል የቤት ሰዎች እንደምን ናችሁልኝ? እንኳን ወደ ሰብለይቱ በሰላም መጣችሁ። ኑሐሚን ድራማ እንግዲህ የፈሩት ይደርሳል፣ ምን ያሉት ይወድሳል ይባላል። እንግዲህ የፈራሁት ነገር ኑሐሚን ድራማ ላይ ተከስቷል። እሱም እንግዲህ የኤርሚያስ ጉድ ነው። እንደምታውቁት ኤርሚያስ በጣም ጉደኛ ሰው ነው። በጣም አስመሳይ ማለት ሲታይ በጣም ትሁትና መልካም ሰው የሚመስል ነገር ግን ጀርባው በጣም አደገኛ ሰው ነው። ያው ለገንዘብ ሲል ነው በእርግጥ ነገር ግን በጣም ብዙ ሴቶች በሕይወት ውስጥ ያሉ በዛ ላይ ደግሞ ሕገ ወጥም ስራዎችን የሚሰራ ሰው ነበረ እና ይሄ ነገር እንግዲህ አንድ ቀን ፈንድቶ ከኑሐሚን ጋር መጥፎ ሁኔታ ውስጥ እንደሚገቡ እፈራ ነበረ። ነገር ግን ሳይውል ሳያድር ደግሞ የዚህማ በጣም ነው የፈጠነው፣ የዚህ ጥፋትማ በጣም ነው የፈጠነው። በጣም ነው የምትገረሙት፣ እንግዲህ ቤተሰቦች። ኑሐሚን ሀገር ሰላም ነው ብላ እራት ሊጋብዛት ኤርሚያስ ትልቅ የሚያምር ሆቴል ይዟት ይሄዳል እና እንግዲህ እዛ እራት ላይ ቁጭ ብለው ያለ የኤርሚያስ ሌላኛዋ ፍቅረኛ። ኧረ ይሄ በጣም እኮ አደጋ ነው። ይህ ምንድን ነው? ፍቅር እኮ ደስ የሚል ነገር ነው። ይሄ ፍቅር አይደለም፣ እንደዚህ በጣም አደገኛ ነገር ነውና ሲወሰልት ብለን እንያዘው ወይም ደግሞ ውሽምዬ ብለን እንያዘው። እና እንግዲህ እርሚያስ ሌላ ውሽም እያለችው ገንዘብ የምታመጣለት ማለት ነው። እሱ ግን ፈቅዶላት ነው፣ ልጅቷን ስለማይወዳት የገንዘብ ምንጩ አድርጓታል። እና እንግዲህ ምንድነው ያደረገው? እሷ ሌላ ሰው እንድታፈቅር የውሸት እንድታፈቅርና ከዛ ሰው ገንዘብ እንድትቀበል እና ላይፋቸውን ወደፊት ቆንጆ ላይፍ እንዲኖሩ ይነግራታል ያው ሴቶች አንዳንዴ የስና ፍቅር መቸስ እውር አይደለም የምንሆነው ማሰቢያችን ሁላ ነው የሚወስዱት። እንግዲህ እሷም እሺ ብላ በሀሳቡ አምራን ተስማማና ሌላ ሰው ጋር ፍቅር ቢጤ ትጀምራለች ማለት ነው። ፍቅር መቀለጃ ሆኗል እንግዲህ። እና እንግዲህ ልጁ መኪና ሳይቀር ይገዛላት ነበረ እና ያ ሁሉ ለኤርሚያስ ነበረ የምሰጠው። ኤርሚያስ አይታችሁ ከሆነ መኪና ይቀያይር ነበረ። የገቢ ምንጭ እሷ ነበረች እና እንግዲህ በዛ እራት ፕሮግራም ላይ አምራን ከሌላኛው ፍቅረኛዋ ጋራ ራት ደት በላ እዛ ሆቴል ትመጣለች። ኑሐሚንም ደግሞ ከኤርሚ ጋር እራት ሊበሉ አንድ ሆቴል አልተገናኙም። ከዛ እንግዲህ በዛ ቅጽበት ኤርሚያስ አንድ ጊዜ ስልክ ተደወለልኝ ብሎ በመደንገጥ ኑሐሚንም ድንገት ሲደነጋገጥ እና ሲደነባበር፣ ምን ምን ኩነ ነው ብላ ያየኸው ነገር አለ እያለች ተጠይቀው ነበረ። በመጨረሻ እሱ ግን አይቆይ አንድ ጊዜ የማወራው ስልክ አለኝ በማለት ወደ መታጠቢያ ቤት ይሄዳል ማለት ነው። እናም በመጨረሻ እንግዲህ ሹልክ ብሎ ከዛ ሆቴል ወጥቶ ይሄዳል። በዚህ አጋጣሚ ማን ያየዋል መሰላችሁ? የእሱ የፍቅረኛው ፍቅረኛ በጣም ነው የሚያስቀው። ለወሬም አይመችም። የፍቅረኛው ፍቅረኛ፣ የውሽማው ፍቅረኛ በሚል እናስተካክለውና ማለት ነው እና እንግዲህ እሱ ያየዋል። በእርግጥ አያውቅም። እንግዲህ ሳሚ አምራን ወደው አብራው እየኖረች ነው የሚመስለው። የሚያውቀው ታሪክ የለም። እሷ ግን ገንዘብ ፍለጋ ነው እሱ ጋር የሆነችው። ገንዘቡን ከሱ ወስዳል። ከኤርሚያስ ጋር ላይፏ ለመኖር ነው በእሷ ቤት ማለት ነው። እና እንግዲህ አምራን ማለት ሀረግ ድራማ ላይ ቤዛ ሆና የምትሰራው በጣም የምንወዳት ማለት ነው። ቤዛ ናት በጣም በብዙ ፈተናዎች ያለፈችው ቤዛ። አምራን ሆና እንግዲህ ዛጋ የኤርሚያስ ፍቅረኛ ሁና መታለች ማለት ነው። እና እንግዲህ ኤርሚያስን ከዛ ሆቴል እግሬ አውጭ ብሎ ሾልኮ ወጥቶ እንዳይጥ ይሄዳል ማለት ነው። ኑሐሚን በነገሩ በመደናገጥ ብጠብቀው አይመጣም። በመጨረሻ ግን ወደ መታጠቢያ ቤት ስትሄድ የአምራንን ፍቅረኛ ሳሚን ታገኘዋለች ማለት ነው። እና ሳሚም ደግሞ ፍቅረኛ ለምን ትቶሽ ሄደ እያለ ትጠይቃት። ያው እየጠጣሙበትን ቢያንስ እንኳ ክፈልልኝ ምግብ ግን አልተጠቀምንም ትለዋለች። ያው እሱም እንግዲህ ከፍልላትና ሌላ ጊዜ እንደሚገናኙ ተነጋግረው ይለያያሉ። እሷም ወደ ቤቷ ትሄዳለች። ቤት ስትመጣ ኤርሚያስ ይቅርታ ጠይቃት ይቅርታ ጠይቋት ነገሩን ከፈቱት በኋላ በጣም ችግር እንደገጠመው፣ በነገራችን ላይ ቅመም የሱ ልጅ አደለች። እሷ ታማ ነበረ እና አንድ ስለምትወጃት ያው ሳልነግርሽ ሄድኩ በማለት ነገሩን አድበስብስቦ ያልፋል። ኑሐሚን ስለምትወደው በጣም የዋናት በጣም ታምናዋለች፣ እና እሺ ብላ ነገሩን ትተውለታለች። እና እንግዲህ በዚህ መሀል ገነት ወደ ቤት ትመጣለች። ቤቱን እያጸዳች ኑሐሚን ስታገኛት ለምን እንደመጣች ምጠይቃትም እዚሁ ሰራተኛም ቢሆን ሆኜ ከአንቺ ጋር ልኑር በማለት ኑሐሚንን ታስጨንቃታለች። ኑሐሚን እንግዲህ በነገሩ ከኤርሚያስ ጋር ተነጋግራ ትፈቅድላትና ገነት እዛ ቤት መኖር ትቀጥላለች። እና ገነት እዛ ቤት እንግዲህ ጎዳና ላይ ወጥች ነው የምኖረው ቤት የለኝም ያለችው ውሸቷን ነበረ። ኑሐሚን የተሻለ ሕይወት እየኖረች እንደሆነ ስላወቀች እሷን ለመጉዳት ነው ወደዛ ቤት የመጣችው። እንግዲህ ነገሩ እንዲህ ነው። ኤርሚያስ እና ኑሐሚን መኝታ ቤት ተኝተው እያለ ገነት ኪችን ነበረች። ኤርሚያስ ስልኩን ኪችን ቻርጀር አድርጎት ነበረ። በዚህ መሀል እንግዲህ ኤርሚያስ ስልክ ይጠራል። ገነትም እንግዲህ በሚገርም ሁኔታ ስልኩ ላይ የኔ ውድ ብሎ ነው ሴብ ያደረጋት አምራርን ማለት ነው። ምክንያቱም እሷን እንድታምነው እንግዲህ ያው በየቀኑ ስለሚገናኙ ይህን ነገር ስሟን ማን ብሎ ሴብ እንዳደረገው ስለምጠይቀው ማለት ነው። የኔ ውድ ብሎ ሴብ አድርጓል ስሟን። ገነት ደግሞ ይሄንን ስም ስታይ፣ መቼም አንድ ቤት ውስጥ ቁጭ ብለው አይደዋወሉም ይችኛ ውድ ደግሞ ማናት በማለት ስልኩን ታነሳና ማንነቷን ትጠይቃታለች። አእምራንም እንግዲህ ኤርሚን ፈልጌ ነው። የኤርሚ ስልክ አይደለም እንዴ ስትላት የሱ ነው፣ ነገር ግን እሱ ከሚስቱ ጋር መኝታ ቤት መርፌና ክር ሆነው ተኝተውልሻን አንቺ ማን ነሽ ትላታለች። ምን ማለት ነው? እሱ እኮ የኔ ፍቅረኛ ነው ስትላት፣ ገነትም እንግዲህ እንደዛ ከሆነ ነው ጉድሽን፣ ይሄ እኔ አትራሻውን እልክልሻለሁ በማለት ኑሐሚንን ለመጉዳትና ኑሐሚን ያለችው ያላትን ላይፍ በጣም ስለተናደደችባት ወይም ደግሞ ኑሐሚን ልክ እንደነሱ በድህነት እንድትኖር ዝቅ ብላ እንድትኖር የነሱ አይነት ላይፍ እንዲኖራት ነው የምትፈልገው። በጣም ምቀኛ ሰውናት በነገራችን ላይ ግን በጣም አስመሳይ ናት። ኑሐሚን አምናት ነበረ። ነገር ግን ኑሐሚንን ለመበቀል ያገኘችውን አጋጣሚ በመጠቀም አብራርን ወደ ቤት ትጠራታለች። አብራርንም እንግዲህ በተላከላት ሎኬሽን ወደ ቤት ትመጣና ቀጥታ ምኝታ ቤት ከፍታ ስትገባ ኑሐሚንና ኤርሚያስ ተኝተው ነበረ። ሁለቱም ተኝተው ነበረ። በጣም ይገርመሃል፣ ሁለቱም እጅ ከፍንጅ መርፌና ክር ሆነው ትይዛችኋለች። ከዛ በቃ እሷ በጣም ተናዳ ነበረ። እርሜያስ በመደናገጥማ የእኔ ውድ እንደምታስቢው አይደለም ይላታል። እንግዲህ አስቡት ሁለት ሰዎች እርቃናቸውን አልጋ ላይ ተኝተው መርፌና ክር ሆነው ሚስታቸው ብትመጣ እንደምታስቢው እኮ አይደለም አስባችሁታል። እንደምታስቢው አይደለም የኔ ውድ ብሎ ማለት ኤርሚያስ። በዚህ ቅጽበት ኑሐሚን የኔ ውድ ነው ያልከው በጣም አስቸጋሪ ነው። ይሄ ለወሬ የማይመችም እና ኤርሚያስ የሰራው ስራ እንግዲህ በራሱ ጥፋት ራሱን ሲያጋልጥ አይተነዋል። ስራው ነው ያጋለጠው በነገራችን ላይ እና በጣም ነበረ የሚያሳፍረው የሰራው ስራ ራሱ ማለት ነው። ማለት ያችኛዋንም ተስፋ እየሰጠ ደጋግማ ጠይቀዋለች። ቺት እያደረግክብኝ ነው ወይ ለምንድን ነው በየቀኑ ቤት የምትቀያይረው? ምንድን ነው ችግሩ ብላ አዲሱን ቤቱን ደግሞ ከእሷ በመደበቅ ማለት ነው ከኑሐሚን ጋር ተከያይቶት የሚኖረውን እና እንግዲህ አምራን የደወለችው ምንድን ነው አዲሱን ቤትህን ማየት ፈልጋለሁ መጥቼ ለማለት ነበረ የደወለችለት ማለት ነው። ምክንያቱም ልታገኘው አልቻለችም፣ ሊጨበጣት አልቻለም። ልክ ኑሐሚን ካገባ በኋላ ስልኩን ሁሉ አጠፋፍቱ ስለጠፋ ማለት እንትን ደብዛውን ይሄ የሚኖርበትን ማለት ነው። በዛ ምክንያት እሷ ደግሞ ቤቱን ማየት ትፈልጋለች እየተጠራጠረች ስለመጣች ነው። ለምን እሷ ለሱ ብላ የገንዘብ ወዳድ ስለሆነ ከዛኛው ሰው የገንዘብ ተቀብላ ስለምታመጣለት ከማትወደው ሰው ጋር እንድትኖር ለሱ፣ ለፍቅራቸው ስትል ነው እሷ ከምርም ስለምትወደው እሱ ግን በጣም መጥፎ ሰው ስለሆነ እና ራሱ ወዳድ ስለሆነ እሷን እየተጠቀመባት ነበረ። እንግዲህ ኑሐሚን ባይኗ ሁሉንም ነገር አይታለች ባይኗ ሁሉንም እውነት ለመናገር ገነት የሰራቸው ነገር መጥፎ ቢሆንም ኑሐሚን ግን እውነቱን ማወቋ በጣም መልካም ነው ብዬ ነው የምለው። ምክንያቱም ደግሞ ከዚህ በኋላ እሷን ማታለል አይችልም። ነገር ግን ኑሐሚን ይሄን ነገር ተደባብሶ ቢቀር በወሬ በወሬ ብሰማው ላታመን ትችላለች። እና እንግዲህ ስለ እሱ ማንነት በትክክል በራሱ አይነ ስላየች። በጣም ደስ ብሎኛል። ኤርሚያስ ግን እንደዚህ አይነት የተንዘላዘለ ስራ ቢቀርብ በጣም ገንዘብ ወዳድ ከመሆኑ የተነሳ ነው። እና እንግዲህ ገንዘቡ የሚመጣው ሰርቶ የሚያመጣው አንዳች ገንዘብ የለም። አንደኛ አምራንን እንደሚወዳት እያታለላት ሌላ ወንድ ጋር ገንዘብ እንድታመጣ ሀብታም ወንዶችን በመጥበስ ከነሱ ጋር ሁና ለሱ ገንዘብ እንድታመጣለት ይሄ ምንድን ነው ማለት? በጣም አደጋ ነው እኮ ይሄ ነገር፣ አስባችሁታል? የእሷን ህይወት ገብሮ እሱ ገንዘብ ያገኛል። በጣም ገንዘብ ወዳድ ከመሆኑ የተነሳ ማለት ነው። ሌላ ደግሞ አለች ውጭ ሀገር እንደዚሁ የኔ ፍቅር የምትባል ሴት አለች። እሷ ደግሞ የኔ ፍቅር ነው ስማቸው፣ በጣም በሚገርም ሁኔታ የኔ ፍቅር ነው የሚላቸውና እንግዲህ ኑሐሚን እሱን ማንነት በግልጽ አይታለች። ነገር ግን እሱ ይቅርታ እሷ ያለፈች ታሪክ ናት ገንዘብ ስለምታመጣል ነው ምናምን ብሎ ለማሳመን ሞክሯል። ነገር ግን ከፊቷ ነበር የኔ ውድ እንደምታስቢው አይደለም። አረ እንደዚህ አይነት ነገር አይጣል ነው ጋይስ አራይ ጣል ነው ኤርሚያስ የገጠመው ውርደት ውርደይት እንዳይመስላችሁ፣ እና በጣም ያሳፍራል። ግን የስራውን ነው ያገኘው። ኑሐሚን ግን እውነት ለመናገር ከሆነ በፍጹም ከእሱ ጋር መቀጠል የለባትም ባይነኝ። ምክንያቱም ደግሞ የአባቷ ጓደኛ ከልጁ ጋር እንድትተዋወቅለት ይፈልጋል በጣም ኖ ኑሐሚን የወደዳት የአባቷ ጓደኛ ሰውየው ማለት ነው። እና እንግዲህ አባቷንም እየሳከመላት ነው። ያ የአባቷ ጓደኛ ልጅ ደግሞ አምራን ፍቅረኛ ብላ ቀርባ ገንዘብ የምትቀፍለው ልጅ ነው፣ በጣም በሚገርም ሁኔታ። ነገር ግን ከአንዴም ሁለት ጊዜ ከኑሐሚን ጋር ተገናኝተዋል። አባቱ እንድተዋወቃት ፈልጋለሁ የሚላት ልጅ ግን ኑሐሚን መሆኗን በፍጹም ልጁ አላወቀም። እርግጠኛ ነኝ በቅርቡ መተዋወቃችሁ አይደለም? ስለዚህ ለኑሐሚን መልካም ነው ብዬ አስባለሁኝ። ኤርሚንት እዛኛው ልጅ ጋር መሆን አለባት። ያኛው ምናልባት ለትዳር ታማኝ ሊሆን ይችላል። ምክንያቱም ያኛውም ተከርቷል። በነገራችን ላይ ያኛው ፍቅረኛ ያገኘው እምትወደይ ልጅ አገኘው ብሎ እየኖረ ነው። እሷ ግን ገንዘብ ከሱ ዘርፋ እስክትሄድ ድረስ ነው አብራ የሆነችው። ኑሐሚንም እንደዛው ኤርሚያስ ይወደኛል፣ ያፈቅረኛል ብላ ነበር። ነገር ግን ነገሩ እነሱ እንደሚያስቡት አልሆነም። እና ግሬ ኑሐሚንና ሳሚ ግን አብሮ ቢሆነው ምርጥ ነገር የሚወጣቸው ይመስለኛል። ማለት ኤርሚያስ የክፉ ቀኗ ነው፣ በወደቀች ጊዜ ሰው ባስፈለጋት ጊዜ አብሯት ሆኗል። ግን በጣም ከዳተኛ ሰው ነው። ማለት እሷን ባይከዳትም ግን እያደረገ ያለውን ድርጊት ግን በጣም ያስጠላል። እና እንግዲህ ኑሐሚን ውሳኔዋ ምን ሊሆን ይችላል? በቀጣይ አብረን የምናይ ይሆናል። ገነት ግን በአንድ በኩል መጥፎ ነገር ነው ያደረግሽው፣ ነገር ግን ለኑሐሚን ግን መልካም ነገር ነው ያደረግሽላት እና ግን እንደዚህ አይነት ክፋት እና አስመሳይ ሰዎች ግን አይጣልባችሁ። ከጥፋታቸው ከስተታቸው የማይማሩ እንደገነት አይነት ሰዎች ግን በጣም ከባድ ነው። የሰውን ውድቀት ብቻ የሚፈልጉ ማለት ነው እና ከባድ ነው። እንግዲህ ለኑሐሚን ግን ትልቅ ውለታ ውለሽላታል። እውነት የታለ